ሰላም እግዚአብሔር ይብዛላችሁ፣ በያላችሁበት። ውድ የኖህ መርከብ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ወደ መርከብ ሚዲያ ቆይታችን የምንሰማችሁ የተለያዩ መልእክቶች አሉ። እነሱን በቅደም ተከተል ለማየት እንሞክራለን። እንግዲህ ሰሞኑን ትንሽ ጠፋ ብያለሁኝ፣ ያው አልተመቼ ነውና እንዳጋጣሚ ሆኖ በዚህ ያንን በዚህ መናገር እፈልጋለሁኝ። በቅደም ተከተል መልእክቶችን እናድምጥ። ከዛም የራሳችንን ሐሳብ ደግሞ በኮመንት ላይ ማስቀመጥ እንችላለን። እኔም የራሴ ንግጅታ ለዚሁ የማጋራችሁ ነው የሚሆነው። መልካም ቆይታ ይሆንላችሁ። ሳይልቅስብ እንዳታለቅስ ሰው ያልቅስብህ፣ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳጣጣ በስጋህም ይወዲያኛዋል ያለቅሰው ግን እንባው ነብስ፣ እድሜህ እንዳያጥር፣ በቆመ እንዳትነድ። እንባ እሳት ነው። እንባ መዶሻ ነው። እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም እንባ የጣለው ጣለው ትንሣኤ የለውም ይሉ ነበር እንባ የሰበረው አያንሰራራም አይገባኝም ነበር ውሃ ምን ማለታቸው እንዴት ነው የሚሰብረው እንባ እረ ቃላት የለም በእንባ የሚያመጣው ፍዳ እንባ የሚያመጣው የሚያነደው ሳት እረ ቃላት የለውም አይገለጥም ሰው አታስለቀስ አባታችን በጣም የሚወዳቸው እና የማከብራቸው ቃላቸው የማይጠገብ አባት ናቸው። የሚያስተላልፉት መልእክት እኔ እንጃ ከልብ ነው ሰርስሮ የሚገባው እና እምባ ስንቶቻችንን። በዚህ ደረጃ ሰዎች ላይ ግህ መስራት በደል መስራት ሰዎች በእኛ ሲያለቅሱ እግዚአብሔር እንዴት እንደሚቀጣን ስንቶቻችን እናስተውላለን። እምባ ከምንም በላይ ነው። በነገራቸው እንባ የእግዚአብሔርን መንበር ማንኳኳት የሚችል ኃይል ነው። ይሄንን ወደኋላ ታሪክ ብንመለከት የራሄል እንባ እናቃለን። ፈርዖንን ከነሠራዊቱ በኤርትራ ባህር አስጥሞ ያስቀረ የእንባ ውጤት ነው። በነገራችን ላይ ዛሬም በሀገራችንም በዓለም አቀፍ ላይ ብዙ የምናያቸውና የምንሰማቸው ነገሮች አሉ። ብዙዎች ያለቅሳሉ፣ ብዙዎች ያነባሉ። አንዳንዶቻችን በተሰማራንበት ማንኛውም የስራ መስክና የስራ ዘርፋችን ላይ ሆነን ሰዎችን ለሰዎች አገልግሎት በምንሰጥበት ሰዓት ሰዎች በእኛ እንዳያዝኑ፣ ሰዎች በእኛ እንዳያለቅሱ፣ በእኛ እንዳይተክዙ፣ በእኛ እንዳያጉረመርሙ በተቻለን መጠን ተቻለን መጠን ጥንቃቄ አድርገን ህይወታችንን መምራት ተገቢ ነው። በእኛ ህይወት፣ በእኛ ስም፣ በእኛ ባንነት ሰዎች ማዘንና ወደ እግዚአብሔር ማመልከት የለባቸውም። እምባ መጥፎ ነው። በነገራችን ላይ አባታችን እንዳሉት እምባ ይሰብራል። እምባ ከኒውክለር በላይ ነው። በነገራችን ላይ ታስታውሳላችሁ፣ እስራኤላውያን በግብጽ ባርነት በነበሩበት ሰዓት ከእስራኤል መካከል የሆነችውን የምናቃትን ራሄልን ነፍሰ ጥሩ ሆና ልጅ ልትወልድ ስትል ልጅ ልውለድ ብላው አሰሪውን ስጠይቀው አይቻልም ብሎ ከልክሏት ነበረ። አትወልጅም ብሏት ከለከላት። እሷ ኮ የሚገርማቸው ነገር ሄጄ እኮ። ልታረስ ልተኛ ይህን ያክል ጊዜ ልቀመጥ ብላ ምንም አልጠየቀችም። ግን ለመውለያ ጊዜ ብቻ ልጆቿን ከማህፀኗ ብቻ እስከምታወጣ ብቻ ጊዜ የጠየቀችው ግን አይቻልም ማለት። ዛሬ በየህይወታችሁ በስራ ቦታ የቀጠራችኋቸው፣ በመኖሪያ ቤቷቸው የቀጠራችኋቸው ብዙ ብዙ ብዙ ነገር ይኖራል። ይሄ ሲባል አስሩም ብቻ ሳይሆን የተቀጠረውም፣ የሚሰራውም፣ የሚያገለግለውም የሚጠበቅበትን ነገር ማድረግ አለበት ግን አላግባብ የሆነ ጊዜ ስለሰጠን አቅም ስላለን ገንዘብ ስላለን ሀብት ስላለን ንብረት ስላለን ባለ ጊዜ ስለሆነን ብቻ ሰዎች ላይ ግህ መስራት ግን ልክ አይደለም ነው ራሄል ሄጄ ልውለድ ያልቱ አይቻልም ማለት። እንደውም ምንድን ነው የሰው ደም እኮ ጡብ ያጠነክራል ብሎ አላት። ውለጅና እዚሁ እርገጩ አላት። ወለደች፣ ረገጠቻቸው። ያንን ደም ነበረ የልጆቿን ደም ከአፈሩ ጋር ከእንባዋ ጋር አቀላቅላ ወደ ሰማይ ረጨችው ነው የሚለው። በእውነት እንደ አይነት ግፍ ሲሰራ፣ እንደ አይነት በደል ሲሰራ፣ የአባቶቻችን አምላክ የና አብርሃም የና ይስሐቅ እና ያዕቆብ አምላክ አለህ እየተባልክ ነግረውናል፣ አስተምረውናል አባቶቻችን አብረውን የነበሩት መምህራን እና እንደ አይነት ግፍ ሲሰራ የት አለህ አለችው ይላል። እንባዋን ወደ ሰማይ ረጨችው፣ የስላሴን መንበር ማንኳኳት ቻለ ነው። ኒውክለር የስላሴ መንበር ማንኳኳት አይችልም። መሳሪያ፣ ጥይት፣ ቦምብ፣ ሌላ ነገር የስላሴ መንበር ማንኳኳት አይችልም። በዓለም የኢኮኖሚ ፈርጣማ መሆን የስላሴ መንበር ማንኳኳት አይችልም። ባለሥልጣን መሆን የስላሴ መንበር ማንኳኳት አይችልም። ባለሥልጣን ስላችሁ ይገባቸዋል፣ በስልጣናቸው የሚመኩት ለማለት ነው። በሀብታቸው፣ በንብረታቸው፣ በአቅማቸው የሚመኩት ይሄ ሁሉ እግዚአብሔርን የእግዚአብሔርን መንበር ማንኳኳት አይችልም። የሚስኪኖችን ባ የተበደሉ ሰዎችን ባ በግፍ የተረገጡ ሰዎችን ባ ግን የስላሴ መንበር ማንኳኳት ይችላል። ከዛን ሰዓት ጀምሮ ነበር እግዚአብሔር ወደ እነ ሙሴ ሄደው ሙሴን ከሚዲያ ምድር ወደ ግብጽ እንዲወርድ ያደረገው። ድጋሜ ህዝቤን ነጻ ታወጣል ብሎ አዘዘው። ያው እንደምታውቁት ፈርዖንና ሰራዊቱ ይመካ ስለነበረ በጉብለቱ በኃይሉ መጨረሻ ላይ ከግብጽም አልለቅም ብሎ በራሄል እንባ ምክንያት እግዚአብሔር ህዝቡን ነጻ ለማውጣት ትእዛዝ ሰጥቶ መጨረሻ ላይም ፈርዖንም አለቅም ብሎ የነበረውን ትንቅንቅ የነበሩትን ተአምራቶች እናስታውሳለን። የመጨረሻው ተአምር ያሁሉ ሁሉ እልቂት የተካሄደበት ማለት ነው። ፈርዖን ከነሰራዊቱ በትዕቢቱ በራሄል እንባ አማካኝነት ተሰብረው ነው የቀሩት። በነገራችን ላይ ከዚህ ምን መማር አለብን? ሰዎች በእኛ ካነቡ የጊዜ ጉዳይ ነው እንጂ ያ እምባ መልሶኛን፣ ይቀጣናል ነው። መቼ እንደምንቀጣ እናቅም። በምድርም ልንቀጣ እንችላለን፣ በሰማይ ልንቀጣ እንችላለን። ስለዚህ እንደ ኖኅ መርከብ ሚዲያ፣ በዚህ ሚዲያ ላይ ያላችሁ ሰዎች፣ ወንድሞቼ፣ እናንተ በህይወታችሁ ሰዎች በእናንተ ምክንያት እንዳያዝኑ ንቃቄ አድርጉ። እኔም በህይወቴ ማድረግ አለብኝ፣ እናንተም አድርጉ። ለናንተ ብቻ አይደለም ለኔም፣ ስለሚመለከተው መልእክቱ ለሁላችንም። አባታችን መልእክቱን ያስተላለፉት እምባ። በጣም መጥፎ ነው። በእናንተ ምክንያት ሰዎች አያልቅሱ። ምናልባት ዋንጫው ሳይሞላ ሲቀር ሰዎችን ስናስለቅስ ምንም ሳይሆኑ ስናያቸው፣ ወይም እኛ ምንም ሳንሆን ሰዎችን እየበደልን፣ እያሳዘንን፣ እያስለቅስን ስንመለከት እኛ በሰላም ስንኖር ምንም በቃ የምንሰራው ትክክል መስሎ የሚታየን ሰዎች ካለ ስህተት ነው። ዋንጫው እስከሚሞላ እግዚአብሔር ከዛሬ ነገ ሰዎችን ከማስለቀስ ሰዎችን ከማሳዘን ይመለሳሉ፣ ይጸጸሳሉ፣ ንስሐ ይገባሉ ብሎ እየጠበቀ ነው የንስሐ ጊዜ እየሰጠ ነው እንጂ የምንሰራው ስራ ሰዎችን በማስለቀሳችን በማሳዘናችን ልክ ስለሆን አይደለም። ስለዚህ ጥንቃቄ ማድረግ ከሁላችንም ይገባል የሚለው መልእክት። ወንድማ የመልእክት የምትዙልኝ ይፈልጋለሁ። ወደ ቀጣይ መልእክት እንላፍ። ሰባት ሰው ገሎ ሊናዘዝ ካህን ጋ ይመጣል እና አባቴ፣ ሰባት ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኳ አይደለንም። ዝም ብለን የምንሰራው ያንኑ ነው እና መጥቶ በቅርቡ የተሾሙ ገና አመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ ሰባት ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው ስንቶኑ አሁን መናዘዝ ፈለገ ድጋሚ ሌላ ካህን ጋር ሄደ እንደ አረጋዊ ካህን ጋር ሄደና አባቴ ንሳ አልገባ ነው አለ ምንድን ነው አሉት ሰባት ሰው ገድያለሁ ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያል አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም ዘጠነኛ እንዳይሆኑ ምን ይሄ ምን ያሳስባል? የኔ ልጅ ይህን ያስጨነቀ አይዞ፣ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ናበል አሉትና ይዘውት ሄዱ ጫካ መሀል መሀል ላይ ሲደርሱ የሆነ ጉድጓድ አገኙ እና፣ በገመድ ውረድ አወርድሃለሁ። ወርደህ ጉድጓድ ውስጥ ዋሻ አለች። ዋሻ ውስጥ ጠበላለህ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ። ደስ አለው። ይህም አቀላልለዋል። እና ሄዱ፣ ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይህ ሰውዬ ውስጦ ነው ይዝታል፣ ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣሁ አንተ አንድ ቀን አታድርም ይላል። እኚህ ካህን ዝም ብለው ትሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል ልውጣ ብቻ ይላል። ያችን ዳቦ ወረወሩለት በላ። ሰባት ቀን አስራ አራት ቀን ሀያ አንድ ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው። ማለት ምን ማለት ነው ምመናን? ይሄ ሰውዬ ምን እያደረገ ነው? እየጾመ ይገርማችኋል። ወር ሁለት ወር ሲሆነው ስድቡ የቀነሰ የቀነሰ የቀነሰ መጥቶ፣ አንድ ቀን ሲመጡ ምን አላቸው አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ምጡ አላቸው እሺ አሉት። አሁን ውጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ ሲያነብ ልቡ ተሰበረ እረ አባቴ ያለው። እኔ ሰው ገደልኩ ብዬ ነው የተናገርኩት የእኔ ኀጢአትማ ብዙ ነው እንዲህም አድርጌያለሁ ያለው እንዲህም አድርጌያለሁ ያለው ይላል አይዞ እግዚአብሔር ይፍታ ይሉታል ይሄዳሉ እንዲህ እያለ ዓመት ሁለት ዓመት ሶስት ዓመት ሆነ። አንድ ቀን እኛ አባት ውሀና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም፣ ደነገጡ። ያው የእሱ ነገር አይታመንም ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታህ አሉ፣ ተሰወረ። በቅቷል ለማለት ነው። ድምር ከሚዳብ ሰዎች እንግዲህ ወንድማችን እንዳቆነ ይሄን ካስተላልፈልን መልእክት እጅግ በጣም አስተማሪ የሆነ ብዙዎቻችን በህይወታችን በዛ ዓለም ላይ ስንኖር ብዙ አይነት ኃጢአት ውስጥ ሆነን ካለ ነው። በተለይ ፈቃደ ሥጋችን ለፈቃደ ነፍሳችን ካልተገዛ የሚያጋጥመን የህይወት ውጤት ያ ነው። ምናልባትም ኃጢአትን እንደ ጀብድ ልንቆጥር እንችላለን። ይህን አድርጌ ይህን ሰርቼ ምናምን ልንል እንችላለን። ግን ሰዎች ወደ ንስሐ ደግሞ በሚመጡበት ሰዓት ደግሞ አባቶቻችን በጥበብ እንዴት ያንን ሰው ያንን በትዕቢት ያለን ሰው እንደሚያስተነፍሱት በጥበብ አስተዋል ማለት ነው። እዚህ የምንማረው ይሄን ነው። አንደኛ እኛ የምንሰራው ኃጢያት በደል እንደ ጀብድ መቆጠር የለበትም። ኃጢያት እንደ ጀብድ የሚቆጠርበት ዘመን ላይ ደርሰናል። ኃጢያት ደግሞ በዘመናችን ያው መረጃ የሆነበት ዘመን ነው። ዛሬ ሰዎች የሰዎችን ኃጢያት ለመስማት አሰፍስፈው የምናይበት ዘመን ላይ ያለነውና ኃጢያት መረጃ የሆነበት ዘመን ላይ ነው ያለነው። ስለዚህ ያ እንደ ጀብድ መቆጠር የለበትም። ሁለተኛ ደረጃ ላይ እግዚአብሔር ማንም ሰው በየምንኛውም ዓለም ቢኖር እግዚአብሔር ተቀባይ ለመሆኑ ከዚህ በላይ ማረጋገጫ የለም ምንም ብንበድልም ማለት ነው ያሲባ ግን እግዚአብሔር በደለኛን ስለሚቀበል በመጀመሪያ በድዬ ከዛ መጨረሻ ላይ መሀሪ ስለሆነ እንምጣ የሚል መልእክት ለማስተላለፍ አይደለም ያው ከኔ በላይ ስለምትረዱት ማለት ነው በሌላ በኩል ከዚህ የምንማረው ምንድነው ንስሐ ምን ማለት እንደሆነ ጾም ምን ማለት እንደሆነ ከዚህ እንረዳለን እንማራለን ማለት ነው። እዛ ውስጥ ከገባ በኋላ እኚህ አባት እያመጡ ምግብ ይሰጡታል። መጨረሻ ላይ በራሱ ጊዜ መጽሐፍ ቅዱስ እንዲያመጡለት ጠይቃቸው እያለ እያለ ምንድን ነው ይሄ የሚያስመለክተን ፍቃደ ስጋውን ለፍቃደ ነፍሱ ሲያስገዛ፣ ከዛ በፊት ስጋ ነበር ሰልጥኖ የነበረበት ስጋው በነፍሱ ላይ ሰልጥኖ ሰባት ሰው እስከ መግደል ደርሷል። መጨረሻ ላይ ግን ፍቃደ ስጋው በጾም ሲቀጣ ከነፍስ በታች ሲሆን ያ ሲባል እንደው ዲክታተር ማለት አይደለም፣ ባላንስ ማድረግ ማለት ነው። ስጋና ነፍስን በህይወታችን ባላንስ አድርገን ካላኖርናቸው አንዱ አንዱ ላይ ካየለ ከባድ ነው። ነፍስ እንኳ ብታይል ችግር የለውም። የነፍስ በረከት ለስጋ ስለሚጠቅም ማለት ነው የስጋ ግን ዋጋ የለውም። የስጋ በረከት ለነፍስ ምንም ዋጋ የለውም ስለማይጠቅም ማለት ነው። ለምሳሌ ዓርብ ዕለት ዓርብ ዕለት የሰራችሁ ማነው? ሐሙስ ዕለት የሰራችሁት ስጋ ሐሙስ ዕለት ስጋ ወጥ ብትሰሩ ዓርብ ነው በነጋታው ያንን ስጋ የሰራችሁት ለስጋ ብላችሁ ነው። ያንን ስጋ ቀይ ወጥ የሰራችሁት ዓርብ ዕለት አበሉትም ጾም ነው። ለስጋ ብላችሁ የሰራችሁት ለብሳችሁ አይሆንም በፍጹም ማለት ነው። ግን በተቃራኒው ለነፍስ ብላችሁ የሰራችሁት ሽሮ በማግስቱ ትበሉታላችሁ፣ በጾም ቢሆን ራሱ ወይም ሐሙስ ዕለት የሰራችሁትን ሽሮ ዓርብ ዕለትም ሽሮዋን አሙቃችሁ ትበሉታላችሁ። ምን ለማለት ነው? ስለ ሽሮ እና ስለ ወጥ ለማውራት ፈልጌ አይደለም። ለነፍስ የተሰራ በረከት ነው፣ ለስጋ የሚተርፋል ነው። ለስጋ የተሰራ ግን መቼም ቢሆን ለነፍስ አይተርፍም። ስጋ ስጋ ስለሆነ እዚህ ምድር ላይ በስባሽ ነው፣ ቀሪ ነው። ያ ሲባል ስጋችን እንጥላ ማለት አይደለም። መልእክቱ ግልጽ ነው ብዬ ስለማምን ነው። በአጠቃላይ ደግሞ ንስሐ ማለት ምን ማለት እንደሆነ ሰዎችን እስከ መሰወር የሚያደርስ ከእግዚአብሔር የተሰጠ ጸጋ ነው። ኦርቶዶክሳውያን ለሌሎች ይሄ ተረት ነው። ለማያምኑት በኦርቶዶክሳዊ መንገድና በኦርቶዶክሳዊ ሃይማኖት ላልተቃኙ ሰዎች ይሄ እንዲህ አይነት ነገር ጉድጓድ ውስጥ አስገብቶ ያክል ሰው ገሎ ወደ እንስሳ ገብቶ ተሰወረ። ተረት ተረት ነው ለእነሱም ተረት ነው፣ ለእኛ ህይወት ነው። ለዚህ ህይወት ምርጫ ነው፣ የወደድነውን መርጠናል። ኦርቶዶክስያን በዚህ ህይወታችን መጠቀም ይኖርብናል ለማለት ያክል ነው። ወደ ቀጣይ መልእክት እንለፍ። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም፣ ነው ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ፣ ምን ትድናለ? ምን ትላለ? ትድናለ። ጋኔኑ ያምናል፣ አያደርግም፣ አይድንም ጊዜው ሲደርስ ይታሸጋል በሲኦል እኔ ንጹህ ኦርቶዶክስ ነኝ በማለት አይዳንም እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል ጋኔንም እግዚአብሔርን ያውቃል ምንም በዚህ ልዩነት የለንም እግዚአብሔር ማን እንደሆነ ጋኔን ያውቃል ፈጣሪው እንደሆነ ክርስቶስ ሰው በሆነ ጊዜ እንኳ አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ይሄን ያለው? ጋኔኑ። ጋኔኑ እዲህ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘ ባልንጀራህ እንደራሰ ራስ አድርገህ ውደድ ሲል፣ በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም አንድንም ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል አሁን ከእኛም ውጭ ለፍልስፍና ብለን ስለ ክርስትና የሚያውቁ ሰዎች አሉ እኮ ምንድን ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብሎ የተነተ ይድናሉ ግን እንደ ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። በዛኛ ቃል ያሰማልን። ያው እንግዲህ እምነት ከተግባር ከተለየ ያው በባህሪው እንግዲህ የሞተ ነው ነው ያዕቆብ ላይ የተነገረው ቃል እንን የሚያስረግጥልን። እኔ እዚህ ላይ ምንም የሚጨምረው ነገር የለም። በሕይወታችን የስም ክርስቲያኖች ብቻ ሳንሆን የተግባር ክርስቲያኖችም ሆነን የስሙ ቀዳሽ የክብር ወራሽ የምንሆንበትን የጽድቅ መንገድ እግዚአብሔር ከፍቶልናል። ስለዚህ ያንን ደግሞ በተግባር እኛ መኖር ከእኛ ይጠበቃል። ክርስቲያን ነኝ፣ እኛ የአብርሃም ዘሮች ነን፣ የቄስ ልጅ አባቴ ዳቆን ነው፣ እናቴ መነኩሲት ናት፣ እከሌ እንደዚህ ነው፣ አያቴ ቅድመ አያቴ እንደዚህ ነው። እኔ እዚህ ሊለኝ ብቻ በአጠቃላይ እኔ እከሌ ነኝ እከሌ ነኝ በሚል በስም አይጸደቅም ለማለት ነው። የመቁጠሪያ በመቁጠሪያ እናቴ እኮ መንኩት ናት መቁጠሪያ የምቆጥር ናት፣ አባት የምነዛ ነው የሚለው ስም ብቻውን አያድንም። እያንዳንዳችንን መዳን በመፍራትና በመንቀጥቀጥ መፈጸም አለብን ነው መጽሐፍ ቅዱስ የሚለው። ተገቢነቱ መንገድ ያኘው ትክክል ስለሆነ እሱ እንከተል ነው የምላችሁ። በድጋሚ በሌላ ሀሳብ ሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። በዮሐንስ ራእይ ተመልሰን እንገናኛለን። ይቆየን።